ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ እንደዚህ ቆንጆ ሽሮና ስንግ ይዤ መጥቻለሁ። ተከታተሉኝ። እንግዲህ የሰኔ ጾም ነው። የሰኔ ጾም ደግሞ እንግዲህ አትክልታችንንና ሽሯችንን ነው ምን በላው። ስለዚህ በመጀመሪያ ድቅቅ ያለ ሽንኩርት ተከተፋለኝ። ዘይት ጨምራለሁ። ሽንኩርታችንን እንጠብሳለን። ሽሮ በእንትን በጣም ነው የሚጣፍጠው ውድ ተመልካቾች በስንግ ስለዚህ በዚህ መልኩ ሽንኩርታችን እየበሰለ ነው። እንግዲህ አንድ ማንኪያ በርበሬ የተጠቅም ያለው በጣም ሙልት ያለ ሳይሆን የተወሰነ ጎደል ያለ እንደዛ አቅ አድርገን ስንዋጣ አንዳንዱ ወደ ላይ ምንድ ነው የሚለው ወደ ላይ እንደዚ ቁልል ይላል። እንደዛ የተቆለለ ሳይሆን ትንሽ ወረድ ያለ ነው። ከዛ አንድ ቲማቲም ተልጦ የተከተፈ ዲቅቅ ተደርጎ የተቀጠቀጠ ቲማቲም አለኝ። እሱን ጨምሬ ያለው እንግዲህ ቲማቲማችንና በርበሬያችን ደግሞ እንደዛ አብረን ጥብስ አድርገን፣ ነጭ ሽንኩርት ተጠቅም ያለው ነጭ ሽንኩርት አራት ፍሬ ነጭ ሽንኩርት ድቅቅ አርጌ ከትፌ ጨምር ያለው። እንግዲህ ይህንን አንድ ላይ እንደዚህ ጥብስ እናደርገዋለን። ውድ ተመልካቾቼ ሽሮ ቲማቲም ያለው ሽሮ በጣም ነው የሚጣፍጠው። በዛ ላይ ደግሞ እንደዚህ በመጥበሻ ሲሰራ በጣም ይጣፍጣል። የመጥበሻ ሽሮ በጣም ነው የሚጣፍጠው። ውድ ተመልካቾቼ እኔ ሽሮ ያዘጋጀሁት ነጭ ሽሮ ስለሆነ ለዛ ነው በርበሬ የጨመርኩት። እንግዲህ አሁን ሽሮ እንጨምራለን። እንዳልኳችሁ ነጭ ሽሮ ነው የኔ። ሁለት የሽሮ በማንኪያ ሽሮ ጨምር ያለው እንግዲህ በደረቁ ይሄንን አሁን ልክ እንደ ተጋቢ ነው፣ በደንብ አድርገን እሽት አድርገን እንጠብሰዋለን። ውድ ተመልካቾቼ ለቤት አዲስ የሆናችሁ ስራዬን የወደዳችሁ ላይክና ሰብስክራይብ በማድረግ ቤተሰቡኑ ነባሮች፣ ላይክ ሼር፣ ኮሜንት በማድረግ አበረታቱ ለምታበረታቱ ይከልብ ነው ማመሰግ ነው። ላይክ አድርጉ ውድ ተመልካቾቼ፣ ከናንተ ምንም የሚቀንስ ነገር የለም። ለኔ ግን ይጠቅመኛል፣ ያበረታታኛል። ላይ አድርጉ። እንግዲህ እንዳያችሁት ሽሯችን በዚህ መልኩ ትንሽ ውሃ እያደረግ ጥብስ እያደረግ ነው ነው የሞቀ ውሃ ላይ በሞቀ ውሃ ነው እያደረግኩኝ ቀዝቃዛ ሳይሆን የፈላ ውሃ በሱ ነው አንድ ጊዜ ውሃውን ጭምር አናደርግም። ትንሽ ትንሹን እያደረግን ነው የምናላለው አንድ ጊዜ ከጭምር ነው ይጓጉልና ያስቸግረናል። በትንሽ ትንሹን እያደረግን ግን እንደዚህ ስናሸው በደንብ ሆኖ ይዋሃዳል። በዛውም እሱም እየተጠበሰ ቀስ ብሎ ይዋሃዳል ማለት ነው። ውድ ተመልካቾች እና እንግዲህ ሽሯችን በዚህ መልኩ ቆንጆ ሆና እየታሸች ነው። የመጥበሻ ሽሮ እንዳልኳችሁ በጣም ነው የሚጣፍጠው። ሞክሩት። እንግዲህ ቲማቲም ስላለው ከለሩ እንደዚህ ያምራል። ልክ እርድ ያለው ነው የሚመስለው። እርድ ግን አልተጠቀምኩም፣ ግን እንደ ስታውት እርድ ያለው ይመስላል። ቲማቲም ስላለው ነው። እንግዲህ በዚህ መልኩ እንደዚህ ውሃችንን ጠብ እያደረግን በዚህ መልኩ ሽሯችን እየበሰለ ነው። ሽሯችን እስከሚበስልልን ድረስ ደግሞ ግጥም አድርገ ነው ስንጋችንን እንሰራለን። ውድ ተመልካቾቼ አሁን የጾም ሰዓት ስለሆነ ሽሮ በስንግ ደግሞ በጣም ነው የሚጣፍጠው። በዛ ላይ ቀላል የሆነ አሰራር ነው። እንግዲህ አሁን ሽሮ እስከሚበስል ስንጋችንን እንሰራለን። እዚህ ጋር አንድ ነጭ ሽንኩርት ተጠቅሜ ያለው፣ ድቅቅ አድርገን ነጭ ሽንኩርታችንን እንከትፋለን። ከዛም ሽንኩርት አለኝ። ሽንኩርት ሁሉንም አልጠቅመውም። አነስ ያለኝ ሽንኩርት ናት፣ ግን ከዛ ቀንሰዋለን። ለምን እኔ ብዙ ስንግ ስለማልሰራ፣ እናንተ ብዙ ምሰሩ ከሆነ መጨመር ትችላላችሁ። በተመሳሳይ እንግዲህ ሽንኩርታችንንም ድቅቅ አድርገን ነው የምንከትፈው። እዚ ጋር ደግሞ ቲማቲማችንን እንከትፋለን። ውድ ተመልካቾች የተጠቀምኩት ግማሹን ነው ቲማቲም የተጠቀምኩት። እንግዲህ በተመሳሳይ ቲማቲማችንንም ድቅቅ አድርገን ነው ምንከትፈው። ከዛ ቃሪያም ጨምሬአለሁ እኔ ከትፍ ያለው ቃሪያ። እንግዲህ ጎድጓዳ እቃ ላይ እናረጋለን የከተፍነውን በደንብ እንዳያቃጥል ነው እኔ ቃሪያ የሚጨመርኩበት። እንግዲህ በዚህ መልኩ ከከተፍን በኋላ ካዘጋጀን ቃሪያችንን እንሰነጥቃለን። መሀሉን፣ መሀሉን ስንጥቅ እናደርገዋለን። ከዛ ቀስ አድርገን ከጎን በኩል እንዳይሰበር እንደዛ አድርገን በማንኪያ ቀስ አድርገን እናዋጠዋለን ውስጡን እንግዲህ በዚህ መልኩ ፍሬው እንደዚህ አድርገን እናወጣዋለን። ውድ ተመልካቾች፣ እንግዲህ በዚህ መልኩ ቃሪያችን እየወጣ ነው። ውድ ተመልካቾች፣ የሆነ አፕሊኬሽን አለ ሊንኩን አስቀምጥላችኋለሁ። ቀላል የሆነ አሰራር ነው። ስሩበት፣ ተጠቀሙበት። እኔ እየሰራሁበት ነው። ገንዘብ ያስገኛል። ቲክቶክ ላይ ቁጭ ብለን እስክሮል እስከምናረግ እንዴት እክትኩ ነው አጠቃቀሙ። ተጠቀሙበት እላችኋለሁ። የምትፈልጉ ሰዎች ሊንኩን ከታች አስቀምጥላችኋለሁ። እንዴት እንደሚከፈት ከፈለጋችሁ ደግሞ ስልኬን ማስቀምጥላችኋለሁ። በዛ መልኩ ልታናገሩ ትችላላችሁ። አሁን ብዙ ሰዎች እየተጠቀሙበት ነው። እንግዲህ በዚህ መልኩ ሎሚያችንን ጨምረናል። ጨው እንጨምራለን። ከዛ እኔ የወይራ ዘይት ስለነበረኝ የወይራ ዘይት አርግ ያለው፣ ግን የምግብ ዘይት ማድረግ እንችላለን። እንግዲህ እንደዚህ አድርገን እናቀላቅለዋለን። ሎሚ አንድ ሎሚ ነው የተጠቀምኩት። ሎሚ ሲኖረው በጣም ይጣፍጣል። እንግዲህ እንደዚህ ካዋህር ነው በኋላ ስንጋችንን እንሰንጋለን። ጨዋችንን እንቀምሰን። ሽሯችን እንግዲህ እነኛ እየሰራን ሽሮአችን እየበሰለች ነው እንግዲህ እንደዛ አድርገን ጥቅጥቅ አድርገን እናስገባለን። ያዘጋጀነውን የስንግ እንትን እንግዲህ ስንግ በሁለት አይነት መልኩ ነው የሚሰራው። እንደዚህ በጥሬውም ይሰራል። እንደገና ደግሞ ሽንኩርትና ቃሪያ ምንድነው፣ ሽንኩርትና ቲማቲማችንን አቁላልተን ከበሰለ በኋላ በበሰለውም ይሰራል። እኔ ግን በጣም ወደው ይሄንን ነው። ለምን ሎሚው ስላለው በጣም ነው የሚጣፍጠው። እና እንደዛ አድርገን ጥቅጥቅ አድርገን ስንጋችንን ሰንገናታል። እንግዲህ በዚህ መልኩ አራት ስንግ አዘጋጅቻለው። እንግዲህ ወደ ሽሯችን እንሄድ። ሽሯችን ደግሞ እንደዚህን ጥቅጥቅ ብላለች፣ እንደምታዋት ወይኔ፣ ሽሮ እኮ በቃ አትጠገብም። ማርያምን ከሁሉም ነገር እኮ ሽሮን የምትናፈቀው ስጋ እኮ አይናፈቅም። እንግዲህ በዚህ መልኩ ቆንጆ ሆና ሽሮ እየበስላለች። ሽሯችንን እንደዚህ እናደርጋለን። ስንጋችንን የምናደርጋለን። እኔ አጋጣሚ ቆስጣ ነበረ፣ ቆስጣችንን የምናደርጋለን። ቆስጣ ደግሞ ቆንጆ ነው፣ ለድርቀትም፣ ድርቀት ላለበት ሰው ሆድ ያለሰልሳል። በእርግጥ አሁን ላይ አትክልት በጣም ውድ ነው፣ ብዙም አይገኝም። ግን ካገኛችሁ ቆስጣ ተጠቀሙ፣ ቆንጆ ነው። እና ሽሮ በጣም ነው የሚጣፍጠው፣ ስንጉም በጣም ይጣፍጣል። እንግዲህ በዚህ መልኩ ሞክሩት። እኔ በጣም ነው የምወደው እንደዛ አድርጌ መመገብ። እንግዲህ ስራዬን ከወደዳችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እንዳልኳችሁ ለእኔ ይጠቅመኛል፣ እናንተን ደግሞ አይጎዳችሁም። እና እንብላላ ጉርሻችሁ ብያለው። እንግዲህ በተመሳሳይ ስራ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላሙን ወዳገሬ ልጆች